ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር። ዋና ዋናዎቹን በቅድሚያም የህወሃቱ ሊቀመንበር ደብረ ደብረፅዮን ገብረ ሚካኤል ኮምፒውተራቸውን ተዘረፉ። የሊቀመንበሩን ኮምፒውተሮች ለማዘረፍ ከአንድ ሚሊዮን ብር በላይ ወጪ መደረጉም ተሰምቷል። ሊቀመንበሩ ንብረታቸውን የተዘረፉት በጠባቂዎቻቸው መሆኑም ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። በአማራ ክልል የቦምብ ጥቃት ደርሷል። ውጊያዎችም ተደርገዋል። የክልሉ ምክትል ርዕሰ መስተዳደር ቅዱሷ ከተማም የሽፍታ መደበቂያ ሆናለች ሲሉ ተናግሯል። የፋኖ ኃይሎች በተለያዩ አካባቢዎች ታጣቂዎቻቸውን አሰልጥነው ማስመረቃቸውን እየገለጹም ይገኛሉ። በዝርዝር የምንመለከተው መረጃችን ይሆናል። ከአውሮፓ መሪዎች የረባ አቀባበል ያልጠበቃቸው ጠቅላይ ሚኒስትር ዐቢይ አህመድ ጉዟቸውን አቋርጠው ተመልሰዋል። የዳቦ ጥያቄያችንም መለስ ራበን ያሉ የሀገሪቱ ሐኪሞች ተቃውሞ በቀጠለበት በዚህ ወቅት ጠቅላይ ሚኒስትሩ ግን አርቆ ማሰብ የማይችሉ ሰዎች ዋና ትኩረታቸው ሆድ ነው ብለዋል። ይህንንም ትሰማላችሁም። የተጠናቀቀው የሲኖዶሱ ጉባኤ የብልጽግናው መንግስት ባለስልጣናትን ትኩረት ስቧል። አገዛዙ በቅርቡ የተሾሙት ጳጳሳትን በማስመልከት መግለጫ አውጥቷል፤ እንመለከተዋለን። ብልጽግና የተፈናቃዮችን ካምፕ በላያቸው ላይ በማፍረስ ቦታውን ለባለ ሀብቶች ሰጥቷል ተባለም። ለልማት ነው ተብለን ዳግም ተፈናቀል ሲሉም ተፈናቃዮቹ ተናግረዋል። ተጨማሪውን ይዘናል። ሁለት የመንግስት ተቋማት ራሳቸውን ተከላክሏል። ንግድ ባንክ 7.7 ቢሊዮን ብር ተዘርፏል መባሉን በተመለከተም እንደዚሁም የገንዘብ ሚኒስቴር ደግሞ እያንዳንዱ ኢትዮጵያዊ 575 ዶላር እዳለበት መባሉን በተመለከተ ነው ምላሽ የሰጡት። ሰሙታላችሁ። የሶማሊያ መንግስት ከአልሻባብ ጋር እንዲደራደር የተባበሩት መንግስታት ድርጅት ጥሪ አቀረበም። የሽብር ቡድኑን በውጊያ ማቆም አይቻልም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። አማራ ክልል የቦምብ ጥቃት ተፈጽሟል፣ ውጊያዎችም ተደርጓል። የክልሉ ምክትል ርዕሰ መስተዳደር ደግሞም ቅዱሷ ከተማ የሽፍታ መደበቂያ ሆነች ሲሉ ተናግሯል። የፋኖ ኃይሎች በተለያዩ አካባቢዎች ታጣቂዎቻቸውን አሰልጥነው ማስመረቃቸውን እየገለጹ ናቸው። በክልሉ መጠናቸው የቀነሰ አልያም የሚጨምር እንጂም በተለያዩ ቦታዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ከሰሞኑ የመከላከያ ሰራዊቱ ከክልሉ የጸጥታ ኃይሎች ጋር በመቀናጀት ወደ ፋኖ ኃይሎች መገኛ ስፍራዎችን በማቅናት የሚከፍታቸው ዘመቻዎችን ተከትሎም በአጻፋ የሚሰጡ የደፈጣ ውጊያዎችና የተኩስ ልውውጦች ከፍ ያለ ጉዳትን እያስከተሉ ነው። በጎጃም ቀጠና ከባህር ዳር ቅርብ ርቀት ባሉ አካባቢዎች ጃዌ፣ ቲሊሊ ቀጠና ድረስ የነበሩ ሁነቶች ቀዳሚ አብነቶች ናቸው። ትናንትና ከትናንት በስቲያ በደቡብ ጎንደር አንበሳሚ አካባቢም፣ በምዕራብ ጎንደር ቋራ በሙር ከቀናት በፊት ደግሞ በሰሜን ጎንደር አጀሪ፣ ጃኖራና ዛሬማ አካባቢዎች ላይ የመንግስት ኃይሎች ወደ ፋኖ ኃይሎች መገኛዎች በማምራት የከፈቷቸውን ዘመቻዎች ተከትሎ ኢትዮጵያ ያለ ሕልፈት የተዳረጉባቸው ጥቃቶችና ውጊያዎች ተከናውነዋል። ዛሬ ደግሞ በደቡብ ወሎና ሰሜን ወሎም በተለይም በአምባሰል ተራሮች አካባቢ አዋስ በጉባል ሀፍቶና ኡርጌሳ አካባቢም የሰሜን ምስራቅ ሰራዊት ከክልሉ ኃይሎች ጋር በመቀናጀት የከፈቱትን ዘመቻ ተከትሎ ጠንካራ የተኩስ ልውውጥ ሲደረጉ ውሏል። የከባድ መሳሪያዎች አገልግሎት ላይ የዋሉበት የመኖሪያ ቤቶችን የሚያፈረሰ ጭምር እንደሆነም የተገኙ መረጃዎች ያመለክታሉ። በዛው በወሎ ጊራና ከተማ ደግሞም የፋኖ ኃይሎች ያደረሱት የቦምብ ጥቃት በክልሉ የጸጥታ ኃይሎች ላይ ጉዳት ያስከተለ ሆኗል። እነዚህ ዘመቻዎች የተከፈቱት የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ወደዚሁ ቀጠና ላሊበላ ከተማ በተጓዙበት ተመሳሳይ ዕለት ነው። ቅዱሷ ከተማ የሽፍታ መፈንጫና መደበቂያ ሆናለች የሚል ንግግር ሰዎችን ሰብስበው ሲያደርጉም ተሰምቷል። የሃይማኖት አባቶችን ሰብስበው ፊት ለፊት ትግል በማድረግ ጽንፈኝነትና ጽንፈኞችን አውግዞ አክስሙም ሲሉ ጠይቀዋል። ይህንን የተናገሩት ምክትል ኤታማዦር ሹም ጀነራል አበ ወባው ታደሰን ጨምሮ የጦር አዛዦችና የብልጽግናው ሹማምንት የፋኖ ኃይሎችን ከስመዋል ሲሉ ከሰነበቱ በኋላ ነው። የፋኖ ኃይሎች በበኩላቸው አሁን ማዳዲስ ታጣቂዎቻቸውን እያስተዋወቁ ይገኛሉ። ባለፉት ተከታታይ ቀናትም በተለያዩ ስፍራዎች ተመሳሳይ መረጃዎችን ማሰራጨታቸው የሚታወስ ነው። በክልሉ ያለው ነባራዊ ሁኔታም የፋኖ ኃይሎች ሲያሰለጥኗቸው የቆዩ ታጣቂዎቻቸውን እንዲህ ባለው ሁነት በአደባባይ እያስመረቁ የሚታዩበት ነው። የፋኖ ኃይሎችን በየጥሻው እንዲደበቁ አደረግናቸው የሚለው የብልጽግናው መንግስትም በወገኑም ከተለያዩ አካባቢዎች ላለፉት ሳምንታት ሲያሰባስባቸው የቆዩ ታዳጊዎችና ወጣቶችን በየማሰልጠኛዎቹ ስልጠና ማስጀመሩ የሚታወቅ ነው። የህወሓቱ ሊቀመንበር ኮምፒውተራቸውን ተዘርፏል። የሊቀመንበሩን ኮምፒውተሮች ለማዘረፍ ከአንድ ሚሊየን ብር በላይ ወጭ መደረጉም ተሰምቷል። ሊቀመንበሩ ንብረታቸውን የተዘረፉት በጠባቂዎቻቸው ስለመሆኑም ታውቋል። ከአንድ ዓመት ከመንፈቅ በፊት የትግራይ ክልልን እርስ በርስ ለመከፋፈልናም አመራሩን ለማጋጨት የሚንቀሳቀስ በጠቅላይ ሚኒስትሩም የሚመራ ቶፕ ኮሚቴ የተባለ መንግስታዊ አካል መቋቋሙን መዘገባችን አይዘነጋም። ይህ ኮሚቴ መጠኑ ያልታወቀ በጀት መድቦ ከሚያደርግ ከሚያደርጋቸው እንቅስቃሴዎች መካከል አንዱ የህወሀት አመራሮች በክልል ውስጥ ተጽዕኖ ፈጣሪ የሆኑ ግለሰቦችና ቡድኖችን መግደል፣ ማጋደል፣ መበተንና ማጋጨት እንደሆነ ሲነገርም ነበር። በዚህ ስልት የሚያደርገው እንቅስቃሴ ገፍቶም የህወሀቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ኮምፒውተር መዘርፍ ላይ ደርሰዋል የሚሉት ምንጮች፣ ይህንን የመራውና ያሰማራው የቶፕ ኮሚቴ አባል የሆነው የብሔራዊ መረጃና ደህንነት አገልግሎት ስለመሆኑ ይገልጻሉ። የህወሀቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ንብረት የሆኑ ሁለት ላፕቶፕ ኮምፒውተሮች መሰረቃቸውንም ኢትዮ ፎረም አረጋግጧል። ሊቀ መንበሩ ግን ኮምፒውተሬ አልተሰረቀም ለማለት ያክል ባሳለፍ ነው ማክሰኞ አንድ ማክቡክ ይዘው በግንቦት ሀያ መታሰቢያ በዓል ላይ የታደሙ ቢሆንም ኢትዮ ፎረም ያረጋገጠው ግን ሁለት ኮምፒውተሮቻቸው መሰረቃቸውን ነው። ሁለቱም ኮምፒውተሮች የተሰረቁት በሁለት የግል ጠባቂዎቻቸው አማካኝነት ስለመሆኑም ሰምተናል። ባሳለፍ ነው ሐሙስ ለአርብ አጥቢያ ለሊት የተሰረቁት ሁለቱም የሊቀ መንበሩ ኮምፒውተሮች ከቢሯቸው ውስጥ የተወሰዱ መሆናቸውንም ለማወቅ ተችሏል። ጉዳዩን በዝርዝር የሚያውቁ አንድ የደህንነትና የጸጥታ ጉዳዮች ኃላፊ ለጣቢያችን እንደተናገሩት ሁለቱም ኮምፒውተሮች የሰረቁት ሁለቱ ሰዎች የቪአይፒ ጥበቃ ባልሆነው በቅርቡ ወደዚህኛው ተልኮ የተቀላቀሉ ወታደሮች ናቸው። ብልጽግናዎች ይህንን የኮምፒውተር ዝርፍ ያለማከናወን እስከ 1.5 ሚሊዮን ብር ወጪ ማድረጋቸውም ነው የተነገረው። ገንዘቡ ለምን ዓላማ ወጪ እንደተደረገ ግን ምንጮ ከማብራራት ተቆጥበዋል። የኮምፒውተሮቹን ምን አይነትነት የጠየቅነው አንድ አስተያየት ሰጪ በበኩሉም ደብረ ጽዮን ገብረ ሚካኤል ከጦርነቱ በፊት ይጠቀሙባቸው የነበሩ አሮጌ ኮምፒውተሮች መሰረቃቸውን ለቅርብ ሰዎች ሲናገሩ ሰምቻለው ይላሉ። ደብረ ጽዮን ገብረ ሚካኤል ሁለቱም ኮምፒውተሮች ከጦርነቱ በፊት የነበሩና ምንም አይነት ጠቃሚና ወቅታዊ መረጃም የማይገኝባቸው ናቸው የሚለውን ጉዳይ ለቅርብ ባልደረቦቻቸው መናገራቸው የተሰማ ቢሆንም በይፋ የተናገሩት ነገር ግን የለም። ጣቢያችን ግን ኮምፒውተሮቹ በጠባቂዎቻቸው መሰረቃቸውን ነው ያረጋገጠውም። ከአውሮፓ መሪዎችን ብዛም የረባ አቀባበል ያልጠበቃቸው ጠቅላይ ሚኒስትሩ ጉዟቸውን አቋርጠው ተመለሱ። የዳቦ ጥያቄያችን ይመለስ እራበን ያሉ የሀገሪቱ የሐኪሞች ተቃውሞ በቀጠለበት በዚህ ወቅት ጠቅላይ ሚኒስትሩ ሲናገሩ አርቆ ማሰብ የማይችሉ ሰዎች ዋና ትኩረታቸው ሆድ ነው ብለዋል። በተለያዩ የአውሮፓ ሀገራት ይደረጋል የተባለው የጠቅላይ ሚኒስትሩ ጉዞም በስምንት ቀናት ውስጥ ሁለት ሀገራትን ብቻ ጎብኝቶም ተቋርጧል። ከስምንት ቀናት በፊት ወደ ፓሪስ ያቀኑትና ባሳለፍነው ሰኞ ጣሊያን ሮም የነበሩት ጠቅላይ ሚኒስትር ዐቢይ ከአውሮፓ መሪዎች የጠበቁትና የሚፈልጉት አቀባበል አልጠበቃቸውም። በጣሊያንና ና ፈረንሳይ ባደረጓቸው ጉብኝቶች የውጭ ጉዳይ ሚኒስትርም ሆነም በሳቸው አቻ ያለ መሪ ተገኝ ተገናኝቶ በኤርፖርት ያልተቀበላቸው ጠቅላይ ሚኒስትሩ ወደ ለንደንና በርሊን ይጓዛሉ የሚል አስቀድሞ የተያዘ እቅድ እንደነበራቸው ኢትዮ ፎረም ሰምቷል። ይሁን እንጂ ጠቅላይ ሚኒስትሩ ምክንያቱ ባልታወቀ ሁኔታ ይህንን የአውሮፓ ጉብኝታቸውን አቋርጠው ከአንድ ሳምንት ቆይታ ና ከሁለት ሀገራት ጉብኝት በኋላ ወደ ሀገራቸው ተመልሷል። ወታደራዊ አዛዦቻቸውን ለጦር መሳሪያ ግዥና ና ስብሰባ ወደ ምስራቅ አውሮፓ የላኩት ዐቢይ እሳቸው ደግሞ ኤርትራ ልትወረኝ ነው የህዳሴው ግድብም ሳስመርቅ ተገኙልኝ የሚሉ አጀንዳዎችን ይዘው ነው በምዕራቡ የአውሮፓ ክፍል ሰንብተዋል። ስለ ጉዟቸው አንድም አስተያየት ያልተናገሩት ጠቅላይ ሚኒስትሩም ውጭ ሀገር ከመሄዳቸው አስቀድሞ የተጀመረው የሐኪሞች አድማ ሲመለሱም በዛው ቀጥሎ ጠብቋቸዋል። የደሞዝ እና የሥራ ቦታ ደህንነት ጥያቄን አንስተው አገዛዙ መልስ ላልሰጣቸው ወደ ስራ ማቆም አድማ የገቡት ሐኪሞች አሁን በዚህ ውሳኔያቸው ላይ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 ነገ ማምረት የማያስችል አቅም ከተፈጠረ እንጠፋለን ማለት ትውልድ ይቋርጣል። ጀኔሬሽን አፍተር ጀኔሬሽን ሳይቆራረጥ እንዲቀጥል ለማድረግ የሚያስችለው የዕለት ጉርስ ብቻ ሳይሆን ለወር ለሁለት ወር የሚቆይ ስንቅም መቆጠብ ሲቻሉ በአንድ መንግስታዊ ተቋም ላይ ጉብኝት እያደረጉ ስለ ዛሬ ህይወታቸው ጥያቄ የሚያነሱ ሰዎችን በአሽሙር የዘለፉት ጠቅላይ ሚኒስትሩ ኢትዮጵያ በልቂትና መፈናቀል በረሃብና በኢኮኖሚያዊ ድቀት ውስጥ እንደምትገኝ የተለያዩ ባለሙያዎች ቢናገሩም እርሳቸው ግን በሁሉም መስክ እያንሰራራች ነው ብለዋል የተጠናቀቀው የሲኖዶሱ ጉባኤ የብልጽግናውን መንግስት ባለስልጣናት ትኩረት ስቧል። አገዛዙ በቅርቡ የተሾሙትን ጳጳሳትን በማስመልከት መግለጫም አውጥቷል። ጉባኤው በሰላም በመጠናቀቁ እንኳን ደስ አላችሁም ብሏል። የብልጽግናው መንግስት ለእርሱ የሚታዘዙ ጳጳሳትን በተለያዩ ኃላፊነቶች ላይ እንዳስመደበ በተነገረለት የዘንድሮው የሲኖዶሱ ጉባኤም ሲጠናቀቅ ያልተለመዱ አስተያየቶችና ድርጊቶች እየታዩ ነው። ከሲኖዶሱ ስብሰባም ግጭትና ጦርነት ይጠበቅ ይመስል በሰላም ሚኒስቴር በኩል ባወጣው መግለጫውም እንኳን ይደርሳላችሁ ብሏል። ተደርጎ በማያውቅ መልኩ በወጣው በዚሁ መግለጫ የርክበ ካህናት ጉባኤ በሰላም በመጠናቀቁ ታላቅ ስኬት ነው ሲል ማትቷል። ወደ ሀገር መግባት የሚችሉና የማይችሉ ጳጳሳትን በማስመልከት የጠቅላይ ቤተ ክህነት ሰዎች ቢሮውን እየጠራ መመሪያ ሲሰጥ እንደነበር የተነገረለት የሰላም ሚኒስቴር በዚህ እንኳን ደሳላችሁ ሲል ባወጣው መግለጫውም ቤተ ክርስቲያኗን በሀገር ሰላም ግንባታ ሂደቶች እንደ ሌሎች የሀገራችን ሃይማኖቶች ሁሉ ጉልህ ሚና ስትጫወት የቆየች ብሏታል። የብልጽግና አገዛዝ ገና ከመካሄዱ አስቀድሞ በብዙ ሰላዮች እና የደህንነት ሰዎች ሲከታተለው እንደዚሁም ጳጳሳትን ሲያስፈራራበትና ሲዘትበት እንደነበር የተነገረለት የሲኖዶሱ የግንቦቱ ጉባኤም ተጠናቋል። ብልጽግናና የፈለጋቸውን ጳጳሳት በልዩ ልዩ የአመራርነት ስፍራዎች ላይ ያስመርጧል የተባለለት ይህንኑ ጉባኤ ምክንያት አድርጎም በሰላም ሚኒስቴር በኩል ባወጣው መግለጫው በጉባኤው ተመርጠው ኃላፊነት ከተረከቡ አባቶች ጋር ተቀራርበን እንሰራለንም ብሏል። ከዚህ በተጨማሪም ጉባኤ ላይ የከረሙት ጳጳሳት ከመከተል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ጋር መወያየታቸው ተዘግቧል። አቶ ተመስገን ጳጳሳቱን ያነጋገሯቸው በታችኛው ቤተ መንግስት እንደሆነ የሚያሳይ ፎቶ ለጥፈው ያገኟቸው ቤተ መንግስቱን ሲጎበኙ ነው ብለዋል። እርሳቸው በሰሞነኛው ጉባኤ የተመረጡትን ጳጳሳት በማስመልከት በጻፉት አስተያየትም አዲስ ለተመደቡት ብፁዓን አባቶች መልካም የስራ ዘመን ተመኝቻለሁ ብለዋል። ሁለት የመንግስት ተቋማት ራሳቸውን ተከላክሏል። ንግድ ባንክ 7.7 ቢሊዮን ብር ተዘርፏል መባሉን በተመለከተም፣ የገንዘብ ሚኒስቴር ደግሞ እያንዳንዱ ኢትዮጵያዊ 575 ዶላር እዳ እንዳለበት መባሉን በተመለከተም ምላሽ ሰጥቷል። ትናንት ሲሰራጭ የነበረው መረጃም ሰባት ነጥብ ሰባት ቢሊዮን ብር ከንግድ ባንክ ላገዛዙ ቅርበት ያላቸው ሰዎች ዘርፎ መቀራመታቸውን የሚገልጽ ነበር። ይሁን እንጂ ንግድ ባንክ የዘረፋ ሙከራ ነው የተከናወነብኝ ይላል። በማህበራዊ ሚዲያ ላይ በኢትዮጵያ ንግድ ባንክ ውስጥ የነበረ ሰባት ነጥብ ሰባት ቢሊዮን ብር መዘረፉን ወይንም ከባንኩ ወደ ግለሰቦች አካውንት መዞሩን ዘራፊዎች እንዳልተያዙም በዚህ ላይ የተሳተፉ አካላትም እያንዳንዳቸው 50 ሚሊዮን ብር እንደደረሳቸውና ባንኩም ጉዳዩን አድበስብሶ እንዳለፈው የሚገልጽ መረጃ እየተሰራጨ ነው ያለው። ባንኩም ከባንካችን ምንም የተዘረፈ ገንዘብ የለም ያለ ሲሆን ይልቁንም ከፍተኛ ገንዘብ ለመዝረፍ ሙከራ ተደረገብኝ ሲል አትቷል። የመዝረፍ ሙከራው በተደረገ በጥቂት ደቂቃዎች ውስጥ ገንዘቡ ወጪ ሳይደረግ ሙከራውን ወዲያውኑ አከሸፍኩት ብሏል። ሌላኛው ደግሞ የገንዘብ ሚኒስቴር ነው። ከሰሞኑ የኢትዮጵያ ኢኮኖሚ ባለሙያዎች ማህበር የሀገሪቱን እዳም 62 ቢሊዮን ዶላር በላይ መሻገሩን መግለጹ ይታወሳል። ሪፖርተርም እያንዳንዱ ኢትዮጵያዊ ወይንም ወደ ሰባ አምስት ሺ ብር የሚጠጋ እዳ እንዳለበት ዘግቦ ነበር። የብልጽግና መንግስት መስሪያ ቤት ግን የሀገሪቱን እዳ ሳይክድ የቀረበበትን ሁነት ስሜታው የሚያደርግ ሲል አተቷል። የሀገር ውስጥ እና የውጭ እዳ ተደምሮ የቀረበ ስለመሆኑ ያላተተው መግለጫው እንዲያም ሆኖ ከሰሞኑ የወጣው ዘገባም አውሉን ያልጠበቀና የተሳሳተ አረዳድ የሚፈጥር ነው በማለት ተችቷል። በእርግጥ በአጠቃላይ የሀገሪቱ እዳ ስልሳ ሁለት ቢሊየን መሻገሩን ያልካዱ አገዛዙ ነገር ግን ሁሉ ሁሉም የውጭ ዕዳ አይደለም። የውጭ ዳው ሰላሳ ሁለት ቢሊዮን ዶላር አካባቢ ነው ሲልም አሳውቋል። ሚኒስቴሩ የነሶ ከፍዳም የፐብሊክ ፋይናንስ አቅምን ለመመዘን የማያስችል የዕዳ ጫናን የማያመላክትና ዘገባውን ስሜት ቀስቃሽ የሚያደርግ ነው ብሎታል። ብልጽግና የተፈናቃዮችን ካምፕ በላያቸው ላይ በማፍረስ ቦታውን ለባለ ሀብት ሰጥቷል ተባለም። ለልማት ነው ተብለን ዳግም ተፈናቀልን ሲሉም ተፈናቃዮቹ ተናግሯል። በአማራ ክልል ደቡብ ወሎ ዞን ገራዶ በተባለ መጠለያ ጣቢያ የሚገኙ ተፈናቃዮች ተለዋጭ ቦታ ሳይዘጋጅልን አካባቢው ለባለ ሀብት ተሰጥቷል በሚል መኖሪያ ድንኳናችን እየፈረሰብን ነው ሲሉ ተናግሯል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ችግሩ መፈጠሩን አረጋግጫለሁም ብሏል። ከኦሮሚያ ክልል ሆሮ ጉዱሩ ወለጋ በ2014 ዓ ም ተፈናቅለው በአማራ ክልል ደቡብ ወሎ ዞን ገራዶ በተባለ አካባቢ ሰፍረው የነበሩም ከሰባት መቶ በላይ ተፈናቃዮች ቦታው ለሌላ አካል ተሰጥቷል በሚል ተለዋጭ መጠለያ እንኳን ሳይዘጋጅላቸው ቦታቸው እየፈረሰ እንደሆነ ገልጸው ወደ 13 ጋራ የተፈናቃይ መጠለያ ካምፖችም እስካሁን ፈርሰዋል ብለዋል። የተፈናቃዮቹ ተጠሪም የባለ ሀብቱ ተወካይ ቦታውን ለማልማት እንፈልገዋለን በሚል መጠለያችን በማፍረስ ላይ ነው ሲሉ ተናግረው መፍትሄ እንዲፈለግ የደሴ ከተማ አስተዳደር ከንቲባን ለማነጋገር ብንሞክርም አልተሳካለንም ነው ያሉት። በአማራ ክልል 37 የተፈናቃይ መጠለያዎች ሲኖሩም ከ600 ሺህ በላይ ደግሞ ተፈናቃዮች ይገኛሉ። ሶማሊያ ከአልሻባብ ጋር እንድትደራደር የተባበሩት መንግስታት ድርጅት ጥሪ አቀረበም። የሽብር ቡድኑ በውጊያ ማቆም አይቻልም ተብሏል። በሶማሊያ እየመሸገው የሽብር ቡድን የሚያደርገውን እንቅስቃሴ ለመግታትና ለማሸነፍ ከ20 ዓመታት በላይ ለፈጀ ጊዜ በሰላም አስከባሪ ሰራዊትና በሶማሊያ ኃይሎች ለመዋጋት ሲሞከር ቆይተዋል። ይሁን እንጂ ውጤት የተገኘበት አለመሆኑን ከቅርብ ጊዜያት ወዲህ መነጋገሪያ ሆኗል። በተለይም በዘንድሮ ዓመት ለሰላም አስከባሪው ኃይል በጀት ማግኘት መቸገሩን ተከትሎም የፈረንስ ምንጮች የአፍሪካ ህብረት ሰራዊት የሽብር ቡድኑን ለማሸነፍ የሚያደርገው እንቅስቃሴ ደካማ መሆኑን በማንሳት ከ20 ዓመታት በላይ ምሽግ ውስጥ ለተቀመጠ ጦር ድጋፍ ማድረግ ተገቢ አይደለም ይላሉ። አሁን የተሰማው መረጃ ደግሞም የሽብር ቡድኑ በውጊያ ማስቆም ስለማይቻል ወደ ድርድር ይገባ የሚል ሆኗል። የተባበሩት መንግስታት የሰብአዊ መብቶችና የጸረ ሽብር ልዩ ተወካይ የሶማሊያ መንግስትና ዓለም አቀፍ አጋሮቹ ከአልሻባብ ጋር ንግግር ማድረግ አለባቸው ብሏል። ልዩ ተወካዩ ቤንሳኡል የአልሻባብ እንቅስቃሴ በውጊያ የሚቆም አይደለም የሚለውን በአጽንኦት ተናግረዋል ነው የተባለው። የሶማሊያ መንግስት ከአልሻባብ ጋር መደራደር አለበት ሲሉም ተደምጧል። ተወካዩ ከአልሻባብ በኩልም ተመሳሳይ ፍላጎት መኖሩን ጠቁመዋል። አንዳንድ የአልሻባብ የጦር መሪዎች ከመንግስት ጋር መነጋገር ይፈልጋሉ በማለት የሶማሊያ መንግስትና አጋሮቹ ነገሮቹ በጦርነት ብቻ እንደማይፈቱ አውቀው ወደ ውይይት እንዲገቡ መክሯል። አሜሪካ በቅርቡ በሶማሊያ የምታድገው ወታደራዊ እንቅስቃሴን ለማቆም እያቀደች ስለመሆኑ ሲዘገብም ቆይቷል። የአፍሪካ ህብረት ያሰማራው የሰላም አስከባሪ ተባባሪ ኃይልም በ25 በመቶ በላይ የበጀት ጉድለት ውስጥ እንደሚገኝ የኢጋዱ ሊቀመንበር ወርቅነህ ገበየሁ መናገራቸው አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማን ያሰማል።